እንደኔ ግን ማለት ነው። ርዕስ አይቶ የደነገጠ ሰው አለ። አረ በስመ አብ ወልድ መንፈስ ቅዱስ እንደዚህ አይነት ርዕስን አትጻፉ አትጻፉ። ልብ ድካም ያለበት ይሀ የሚና የብሩኬ ጻጠና የሚለው በስመ አብ። ስንቱን አሰብኩት መሰላችሁ፣ ስንት ቦታ ሄድጎ መሰላችሁ። ያ ምን እንዳሰብኩት አውቃላችሁ? ጋይስ እኔ ማለት ብዙ ጠላት እንዳላችሁ አውቃለሁ ግን በቃ ቶሎ ብዬ ማን ጋር እንደሄድኩ ታውቃላችሁ? ቴዲ ጋር ነው ሄድኩት። ምክንያቱም ይጋጫል ታውቃላችሁ። በጣም ተጋጨብኝ በቀደም። መቶ ይቅርታ እንደዛ ብሎ ሊያምነው እንደዛ ምናም ብሎ እንደ እርቅ ነገር ወርዷል አይደለም እና በቃ ለምክንያት ነው ማለት ነው የመጣው። በቃ ለምክንያት ነው ማለት ለበቀል ነው ማለት ብዙ ነገር ነው ያሰብኩት። ይቅር ይበለኝ እሱንም ያለ ስሙ ስም ስለሰጠሁት ማለት ነው። ይቅርታ፣ ይቅር በለኝ እና ከባድ ነው ቡብዬ ሀይምዬ በመጀመሪያ ፈጣሪ ይጠብቃችሁ። የእውነት መብርሃን እሷ ተጠብቃችሁ፣ እማ አምላክ ተጠብቃችሁ። በመካከላችሁ ምንም አይነት ክፋት አይግባ፣ ምንም አይነት ተንኮል አይግባ። እኔ የምር ርዕሱን አይቼ በጣም ነው የደነገዝኩት። በጣም ነው ከው ያልኩትና ብቻ ያከባድ ነው። ፈጣሪ አንዳንድ ጊዜ የሆነ ነገር ሲፈጠር ለበጎ ነው ማለት አለ አይደለ? እንኳንም ደህና ሆንክ ቡቡዬ፣ እንኳንም ርዕሱ ላይ የተጻፈው ያልሆነ። አንዳንዴ እንቅፋቶች ብዙ ይፈጠራሉ፣ ግን ደግሞ ዋናው ነገር ከዛ ከእንቅፋት መዳናችን ነው። ከዛ ከመጡብን መጥፎ ሁኔታዎች መዳናችን ነው እና እንኳንም ደህን። አሁን ከምር ስማሙዶ መንፈስ ቅዱስ እና አንዳንድ ስራ ፈቶች ደግሞ የሰው ደስታ የማያስደስታችሁ፣ የሰው ስኬት የማያስደስታችሁ ሰው ለመጣል ሀያ አራት ሰዓት የምትጥሩ ሰው ለመጣል ተግታችሁ ስራ ፈታችሁ ቁጭ ብላችሁ ለምታወሩ የምር ማስተዋል ይስጣችሁ፣ ልቡን አይስጣችሁ። የምር ይህን እምላችሁ እሺ። ነገር መፈጠሩን ተፈጠረ። እሙሽዬ አሁን ይህን ነገር ስትሰማ ምን እንደሚሰማት ታውቃላችሁ? ምን ልታስብ፣ ምን ልትሆን እንደምትችል ታውቃላችሁ? ቤተሰብ ጋር ስለምን ደረሳ? ይሄ ነገር ቢሆን እንኳን ለምን ቤተሰብ ጋር መድረስ የለበትም? እናት እኮ ናት እናት ደግሞ ለልጇ ምን ደሞ በዛለዛው ሁሉም እናት አንድ ናት ግን ደግሞ የሙሽዬ እናትነት ለየት ይላል ይሄን ደግሞ ታውቃላችሁ ምክንያቱ ምክንያቱ ደሞ እሙሽዬ ያለናት መከራዋን ስቃይዋን በልታ ጠላ እየጠመቀች ያሳደገችው እናት ነች ገባችሁ ታዲያ እች ናት ብሩኬ ነው እንግዲህ፣ ስለ እናቱ ብዙ ጊዜ ያው ሂስትሪ እንትን የሚለን ና አስተዳደጉን ታውቃላችሁ፣ ስንት ነገር አለ። ስንት ከባድ ከባድ ነገር አልፈዋል። ና እችን እናት ታዲያ ልጅሽ በስለትወጋ ልጅሽ እንደዚህ ሆኖ ሆነ፣ ልጅሽ እንደዛ አደጋ ተብሎ ወሬ ማውራት ማለት ምን የሚሉት ነው? የምር በጣም ከባድ ነው። አይባልም እንደዛ፣ ትደነግጣለች ምር እኔ ስታወራ ሱ እንባ ተናነቃት ማን ነው የኔም ባራሱ ተናነቀኝ እግዚአብሔር ለምን እንዴ እውነት ነው እኮ ሀይሚና ብሩኬ ማንጋ ይደርሳሉ እንዴ ከማን ጋር ይገናኛሉ ማን እኛ የሰው ደስታ አልቀማንም ሰውንም አልነካንም ብሩኬም ሰውም አይነካም ሰውም ይነካ ሰውም አይደለም ለምን የእኛን ደስታ ቀምታችሁ እናንተ እንዴት ደስታ እናገኛለን ብላችሁ ታስባላችሁ እውነት ነው ደስታ ተሰጥቶ ነው ደስታ ተስጦ ነው። እግዚአብሔር ሲያድላችሁ ነው መደሰት የምትችሉት። አለበለዚያ ስታዝኑ ስታለቅሱ ነው የምንኖሩት። ምክንያቱም ኮንፊደንስ በራሳችሁ ላይ ኮንፊደንስ የላችሁም። ኮንፊደንስ በራሱ ላይ ኮንፊደንስ የሌለው ሰው ደግሞ ሁሌ የሰው እድገትን እያለ ለምን ተበለጥኩ ወይም ደግሞ ለምን የዛ ደረጃ ያልደረስኩ ብዬ እያለ ሲያለቅስ ሲያዝን ነው የሚኖረው። ስለዚህ ሳቅና ጨዋታ በራሱ ተስጦ ነው። ፈጣሪ ሲሰጣችሁ ነው እድለኛ የምትሆኑ፣ በራሳችሁ ኮንፊደንስ ሲኖራችሁ ነው። እና እንደዛ ስትል በጣም በቃ ውስጥ እንጃ የተሰማኝ ስሜት እኔ ነው የማቀው። ዲ ምን አረግናችሁ? እውነት ነው። ምን አረጓችሁ? ሰው ጋር አይደርሱ፣ ሰውን አይናኩ። የሚሰሩት በራሳቸው በራሳቸው አይዲያ የሚሰሩት በራሳቸው ስራ የሚያመጡት አይዲያውን እራሳቸው ራሳቸው ምንድን ነው ማለት እንደዚህ እነሱ ለመጣል የምትሞክሩት፣ እነሱን ለማጥፋት የምትሞክሩት ለምንድን ነው? ቡቡያውን ማንጋ ደርሶ ነው በመብርሃን የምር ምር ዛሬ አንጀቴን የበላችሁ ሀይሚ፣ በጣም ምን አርጎ ነው እንዴ፣ ምኑ ናችሁ ነው? ለምን እንደዚህ ለምን ይሄ ለምን ተደረገ? ምን አደረገ? ብሩኬ ንንጀ እኔ ከሶሻል ሚዲያ ሀይሚና ብሩኬ ብቻ አይደሉም። በጣም ብዙ ዩቱበሮች አሉ። እነዛ ዩቱበሮች ግን ከሰው ጋር ይገናኛሉ ቪዲዮ የሚሰሩት የጋራ ነው። አንድ የቻናል ለጋራ ይጠቀማሉ። አንዱ ካሜራ ካሜራሜን፣ አንዱ ኢቲቲን ከአንዱ ምናምን ሆነው ይጠቀማሉ። ብዙ ስራ ዩቱበሮች ሌሎች በጋራ ይሰራሉ። ሀይሚና ብሩኬ እኮ ከማንም ጋር እኮ አይገናኙም፣ ከማንም ጋር አይሰሩም እኮ። የሚሰሩት እነሱ ሁለቱ ብቻ ናቸው። እና በምን ተገናኝታችሁ ነው ብሩኬና ሀይሚ ልትጎዱ የምትሞክሩት? የምር ኋላስ? መቀኝነት፣ መበለጥ፣ በቃ ሚዲያው ላይ ነገሱባችሁ። በጣም ተወዳጅ ሆኑባችሁ በለጧችሁ ከዛ ልታጠፏቸው በቃ ለምንት በነገራችን ላይ የዩቱበር ችግር በቀደም አዶናይ የልቤን ተናግሮልኛል አዶናይ አዶናይ ቲክቶከር የኢትዮጵያ ቲክቶከርና ዩቱበር አለ አይዋደዱም አንዱ ሲያድግ አይወዱም አንዱ ለአንዱ ምቀኛ ነው አንዱ ለአንዱ ጠላት ነው ለምን እንደዚህ ይሆናል እንዴት እንደዚህ ይሆናል? ለምን እንደዚህ ታደርጋላችሁ? እያለ እየመከረ ነበር። ልክ ትክክል። ማርያምን ልቤን የተናገረልኝ በጣም የውስጤን ማለት ነው። የሚገርም አነጋገር ነው የተናገረው። እና ለምንድን ነው እነዚህ ልጆች እውነት፣ ስለበለጧችሁ ነው እንጂ ሌላ ምንም ያደረጓችሁ የነኳችሁም ነገር የለም። ብሩኬ ለካ ቀን ፖስት ያደረገው ጥቅስ አሁን ነው የገባኝ። ሰውን ለጥቅም ብቻ አትፈልጉ ብሏል። ትክክል የምር በጣም ነው ማዝ ነው። ግን ያሳዝናል። ምክንያቱም እነዚህ ሁለት ልጆች ምንም እኔ እንጃ። ስማ እንዲለው ብዬ ራሱን ስለ እነሱ ማውራው ራሱ ነገር የለኝ የምጠራጠረው ራሱ የለኝ። ሰው ይነካሉ ብዬ ከሰው ጋር ይገናኛሉ ብዬ ራሱ አላስብም። በምን ሊገናኙ ይችላሉ? እንዴት ይገናኛሉ? ምን ያገናኛቸዋል? በጣም ግራ ይገባል እኮና ብቻ ግን እናንተ የዋሆች ናችሁ፣ ቅኖች ናችሁ፣ መልካሞች ናችሁ። እግዚአብሔር ደግሞ ከቅኖችና ከመልካሞች ጎን ነው፣ ከእውነት ጎን ነው። ፈጣሪ ፈጣሪ ከእናንተ ጋር ይሁን። መብርሃን እሷ ተጠብቃችሁ። የምር እኔ እንጃ፣ በስመ አብ! በጣም ነው የደነገጥኩትም በጣም ነው የፈራሁትም። ጠላቶቻችሁን እንዳመድ ቡን አድርጎ ያጥፋላችሁ። የምር እንደ ዱቄት ትንን ብላችሁ ጥፉ። የነሱ ጠላቶች ማለት ነው። እንዴ ሰው መኖር አይችልም እንዴ? ሰው ሰርቶ መብላት አይችልም? ሰው እንዴ እነዚህ ልጆች እንደግ ነው እኮ ያሉት። እንዴ ይደጉበት። በቃ ፍቷቸው እንዴ ምንድነው? እንደዚህ ካለነሱ ሰው አላያችሁም እንዴ ሶሻል ሚዲያ ላይ?